ያንድ ሰው ድምፅ ከዘውዶች ከዙፋኖችና ከግዛቶች የበለጠ ነደደ። ለንጉሶች አልሰገደም፣ በንግስቶችም ፊት አልተንቀጠቀጠም። ውሸት በነገሰበት ቦታ እውነትን ተናገረ። ፍትህ በዝምታ ሲጠፋ ረዳት የሌላቸውን ጠበቃቸው። የእግዚአብሔርንም የቃል እሳት በጨለማና በኃጢአት ወደ ሰጠመው ዓለም ወሰደም። ቃላቶቹ ከሰይፍ ይልቅ የተሳሉ ከእናትም እቅፍ በላይ ለስላሳ ነበሩ። ድፍረቱ አሕዛብን አናወጠ። ቅድስናውም ምሕረትን እውነትንና ብርሃንን ለምትመኝ ነፍስ ሁሉ የተስፋ ብርሃን ሆነ። ኃያሉ እንኳን ዝም ሊያሰኘው አልቻለም። ስደት እንኳን የወንጌሉን እሳት ማጥፋት አልቻለም። አስራ ሁለተኛው የቁስጥንጥንያ መንበር የነበረ ከአራቱ የምስራቅ አብያተ ክርስቲያናት አቃቢያነ እምነት ከሆኑት ከቅዱስ ጎርጎሪዮስ ዘእንዚናዙ ከቅዱስ አትናቲዮስ ዘስክንድሪያና ከቅዱስ ባሲዮስ ጋር በግብር የተካከለ በገዳማዊ ሕይወቱ ብህትው በንጽህናው ታማኒ በአእምሮ ምጡቅ በአንደበቱ እርቱ በስብከቱ መገሰጽ በፍርዱ ፈታሂ በጽድቅ በመግቦቱ አበ ምንዱባን የድሆች አባት በጥብቅናው ድምጸ ግፉዓን በጥቡነቱ መገሰጽ በክህነቱ የቤተ ክርስቲያን መዓዛ የዓለም ሁሉ መምህር የሆነው ቅዱስ ዮሐንስ አፈወርቅ ገነት ራሷ ያስነሳችው፣ የቅዱስ ዮሐንስ አፈወርቅን የወርቅ አፍ ዓለም አይረሳውም። አሁን ልትሰሙት ያለው ታሪክ ታሪክ ብቻ አይደለም። ይህ የድፍረት ጥሪ፣ የእምነት ትምህርትና እያንዳንዱን ግዛት እያንዳንዱን ዘውድና የግፍ ጥላ ሁሉ የሚቃወም የእውነት ኃይል ማረጋገጫ ነው። እናም ዛሬ የቅዱስ ዮሐንስ አፈወርቅን ታሪክ ይዤላችሁ ስቀርብ ሚዲያችንን ሰብስክራይብ በማድረግ ብርታት እንዲሆኑን በመጠየቅ ጭምር ነው። ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በአንጾኪያ ከተማ ከአባቱ አስፋኒዶስ ከእናቱ አንቱሳ ተወለደ። ምንም እንኳን አባቱ ገና እንደተወለደ በሕፃንነቱ በሞት ቢለየውም እናቱ አንቱሳ እንደናትም እንዳባትም ሆና በጥሩ ሥነ ምግባር አሳደገችው። የአንጾኪያ ሰዎች በአሕዛባዊ ግብርና ፍልስፍና በተበከለችና ሰዎች በአሕዛባዊነትና በክርስትናዊነት መካከል በሚወላውሉባት ከተማ አንቱሳ ልጇን በምግባሩ የቀና በሃይማኖቱ የጸና ለማድረግ ሕይወቷን በሙሉ መስዋዕት አድርጋ ዳግመኛ ሳታገባ የልጇን የወደፊት ትልቅነት እየተመለከተች አሳደገችው። ቅዱስ ዮሐንስ በእናቱ ብርቱ ጥረት የመንፈሳዊነት መርሆችን ግብረ ገብነትን ከእናቱ እየተማረ ያደገ ሲሆን የግሪክ ጥንታዊ ትምህርቶችን ስመጥር ከሆኑት የግሪክ ትምህርት ቤቶች ተማረም። ቅዱስ ዮሐንስ አፈወርቅ የሥነ ንግግር ጥበብን ከሊባኒዮስ ፍልስፍናን ካንድራጋቲዮስ ተምሯል። በንግግር ክህሎቱም እጅግ የታወቀ የረቀቀ አንደበተ እርቱ ሆነ። ምንም እንኳን እናቱ የክርስትና ትምህርትን ብታስተምረውም ጥምቀተ ክርስትና ስላልተፈጸመለት ግን ሙሉ ሰው አልነበረም። የሕግ ትምህርትን የተማረና ጠበቃ ቢሆንም የሥራ ባልደረቦቹ ደሃ ሲበድሉ፣ ፍርድ ሲያጓድሉና ወንጀለኛውን ሲያጸድቁ መመልከቱ የዘውትር ህመሙ ሆነ። በዚህም ይህንን ስራውን እየጠላው መጣ። በመጨረሻም ነፍስን አጠጥቶ የሚያረካ የህይወት ምንጭ ወደ ሆነው የመጽሐፍ ቅዱስ ትምህርት ተመለሰ። የአንጾኪያ ሊቀጳጳስ ከሆኑት ከመላጢዮስ 3 ዓመት ተምሮ በሊቀጳጳሱ እጅ በለተፋሲካ በ23 ዓመቱ ተጠመቀ። የቅድስት ቤተክርስቲያናችን ሊቅ የሆነው ጳላዲዮስ ቅዱስ ዮሐንስ አፈወርቅ ከተጠመቀ በኋላ ስላለው ሕይወት እንዲህ ሲል ይገልጸዋል። ዮሐንስ ከተጠመቀበት ሰዓት ጀምሮ መማልን፣ ከሌሎች ሰዎች ጋር ክፉ መነጋገርን፣ ወይም ሐሰት መናገርን ወይም መሳደብን ወይም የፌስ ንግግርን መታገስን አቆመ ይለናል። በሕይወቱም ፍቅረ እግዚአብሔርና ቅናተ ቤተ ክርስቲያን በውስጡ ይቀጣጠል ጀመር። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ላይ ወርዶ አደረበትና ብዙ ድርሳናትና ተግሣጻትን ደረሰም። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና አዲሳትን ተረጎመ። ዮሐንስ ገና በታናሽነት እድሜው መንኩሶ የዚህን ኃላፊ ዓለም ጣም ንቆ መኖር ጀመረ። ወንጌላዊ ዮሐንስ በመልእክቱ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለ ሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም፣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል፣ በማለት እንደተናገረው ተናገረው። ዮሐንስ የዚችን ዓለም ጣም ናቀ። የከበረ የባለጸጋ ልጅ ቢሆንም ሀብቱ፣ አላሳሳውም ገንዘብ ምንም ምን አልወሰደም ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና አገልግሎት በመጠመድ ፍጹም ገድልን እየተጋደለ ኖረ። የፍልስፍና ትምህርትን ካንድራታጎስ፣ የንግግር ጥበብን ከሊባኒዮስ አብሮት ከተማረው ጓደኛው ከታላቁ ባስሊዮስ ጋር አብረው እውነተኛውን ሕይወትና ፍልስፍና መኖር ጀመሩ። ቅዱስ ዳዊት በመዝሙሩ ከቸር ሰው ጋር ቸር ሆነ ትገኛለ፣ ከቅን ሰው ጋር ቅን ሆነ ትገኛለ፣ ከንጹሕ ጋር ንጹሕ ሆነ ትገኛለ፣ ከጠማማ ጋር ጠማማ ሆነ ትገኛለ በማለት እንደገለጸው የሁለቱ የጓደኝነት ሕይወትም በንጽሕና ያሸበረቀ እንደ እንቁ የሚያበራ እንደ ወርቅ የጠራ ነበር። ቅዱስ ዮሐንስ አፈወርቅ ስለ ጓደኛው ቅዱስ ባስልዮስ ሲናገር እንዲህ ይላል እርሱ ከክብር ወደ ክብር ከቅድስና ወደ ቅድስና ከፍ እያለ ሄደ ይለናል። በዚህም ለክህነት ሲታጩ ዮሐንስ አፈወርቅ እኔ ለክህነት የበቃው አይደለሁም ወንድሜ ግን ክህነት ይገባዋል በማለት አብረው ከጸኑበት አቋሙ ከቅዱስ ባስልዮስ ጋር ለጊዜው ቢስማሙም በኋላ ግን ቅዱስ ባስልዮስ ለጊዜው ዐሠረ ክህነትን ሊቀበል እንደቀረ በእንተ ክህነት የተሰኘው መጽሐፉ ይነግረናል ክህነት ምን ያህል የከበረ እንደሆነ በቅዳሴው ከባሕሪ አባቱ ከአብ ጋር በልልና የሚቀመጥ እርሱ በዚያይ ሰዓት በሁሉም ካህናት እጅ ላይ ይያዛል። ሊቀበሉትና ሊዋሃዱት ለሚፈልጉትም ለሁሉም ራሱን ይሰጣል። ወዮ የእግዚአብሔር ቸርነት ምን ይደንቅ፣ ምን ይረቅ፣ መጠንና ልክ የሌለው እሳት በእጁ የሚይዝ ካህን በማለት የክህነት ታላቅነትን አሳይቷል። ለወንድሙ ቅዱስ ባስሊዮስ በላከው መልእክቱ ደግሞ ክርስቶስ እንደሚፈልገው አድርጌ ይህንን ኃላፊነት ለመወጣት የበቃውኝ ሆኜ ሳለው እምቢ ብዬ ሸሽቼ ቢሆን ኖሮ አነጋገሬ ሰዎችን ሊያጠራጥራቸው በቻለም ነበር። ነገር ግን የመንፈሴ ደካማነት ለዚህ አገልግሎት የማልጠቅም ስለሚያደርገኝ ንግግሬ ለምን በጥያቄ ውስጥ ይወድቃል? መንጋው በደህናና በጥሩ ምግብና ላይ ሳለ የጥበቃውን ኃላፊነት ብወስድና ከዚያ በኋላ ግን በኔ አላዋቂነት፣ ጥበብ የለሽነት ምክንያት ባጠፋቸው እነርሱን ለማዳንና ለመበጀት ሲል ራሱን የሰጣቸውን እግዚአብሔርን በራሴ ላይ አነሳሳዋለሁ ብዬ እፈራለሁና ሲል ተናግሯል። ቅዱስ ዮሐንስ አፈወርቅ ከክነት ሸሽቶ መኖር ቢፈልግም ወደ ክነት መምጣቱ ግን አልቀርም። በአንዲት ሌሊትም ሲጸልይ የእግዚአብሔር መልአክ እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲሱ ዳንኤል ሆይ አትፍራ፣ ተነሳ አለው። መልአኩ አዲሱ ዳንኤል ብሎ የተጣራበት ምክንያት የናቡከደነጾር ራእይ ንባቡ ከትርጓሜው ከጠፋ በኋላ ንባቡ ከትርጓሜው በመንፈስ ቅዱስ ተገልጾለት እንደተናገረ፣ እርሱም ራዕይ ዮሐንስን ንባቡ ከትርጓሜው ከጠፋ በኋላ በመንፈስ ቅዱስ ተገልጾለት ተርጉሞታልና ዳግመኛም ዳንኤል ጸዋሚ ተሐራሚ እንደሆነ ሁሉ እርሱም ጸዋሚ ተሐራሚ በመሆኑ ዳንኤል ሐዲስ ተብሏል። የቅዱስ ዮሐንስም ልቦናው ተጽናንቶ ጌታዬ አንተ ማነ ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ተሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩነኝ አለው። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃል ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አዕላፋትም ትምህርትህን ተቀብለው ትዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስት ውስጥ የጸና የብርሃን አምድ ትሆናለ። እናሆ የአንጾቂያ ሊቀጳጳስ ወደ አንተ ይመጣል። የሚያዝህንም ማድረግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚያም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስ አፈወርቅን ቅስና እንዲሾመው አዘዘው። በማግስቱም ሊቀጳጳሳቱ መጣ፣ ከእርሱ ጋርም ካህናት ነበሩ። ቅዱስ ዮሐንስ አፈወርቅንም ቅስና ሾመው። የቁስጥንጥንያ ሊቀ ጳጳስ ባረፈ ጊዜ ንጉስ አርካዲዮስ ልኮ አስመጥቶ ቅዱስ ዮሐንስ አፈወርቅን በቁስጥንጥንያ ላይ ሊቀጵጵስና እንዲሾመው አደረገው። ቅዱስ ዮሐንስ አፈወርቅም እንዳባቶቹ በጵጵስና አገልግሎቱ ጸና። ሕይወትነት ባላቸው ትምህርቶችና ተግሣጾች ሕዝቡን ሁል ጊዜ የሚያስተምር ሆነ። ማንንም ሳይፈራ ሕግ ተላላፊዎችን ከቤተ መንግሥትም ከቤተ ክነትም ወገን ይገስጻቸው ጀመር። በዚህም ፊታይቶ የማያዳላ መምህረ ተግሳጽ በመባል የሚታወቅ ሆነ። አንድ ቀን የንጉስ አርካዲዮስ ሚስት አውዶክሲያ የአንዲትን ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ አፈወርቅ መጣ። ንግሥቲቱ ንግስቲቱ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታ መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግስቲቱን ለመናት። እርሷ ግን እምቢ አለች። ቅዱስ ዮሐንስም ስለ አንዲት መበለት ንግስቲቱን ሳያፍርና ሳይፈራ ወደ ቤተ ክርስቲያን ገብታ ስጋውንና ደሙን እንዳትቀበል አውግዞ ለያት። ንግስቲቱም እርሱ ከሹመት የሚሻርበትን ነገር መስራት ጀመረች። ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳትንም ሰበሰበች። እነርሱም ንግስቲቱን ስለተቃወመ ስደት እንደሚገባው ተስማምተው ጻፉ። እርሷም አጥራክያ ወደሚባል ደሴት ሰደደችው። የሮሜ ንጉሥ አኖሪዎስና ሊቀጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ አፈወርቅ ስደት በሰሙ ጊዜ እጅግ አብዝተው አዘኑም። በንጉሥ አርቃዲዮስ ላይም እንዲህ የሚል ደብዳቤ ጽፈው ላኩም። ከዚህ ከክፉ ሥራ ተጠበቅ ትእዛዛችንንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አስገድዶ ልኮ ቅዱስ ዮሐንስ አፈወርቅን ከስደቱ መለሰው። ከጥቂት ቀናቶችም በኋላ ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ አጥራኪያ ደሴት ሰደደችውና በዚያው አረፈ። የአባታችን የቅዱስ ዮሐንስ አፈወርቅ ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።